ሴት ልጅ ስታፈቅር ጊዜዋን ትሰጥሃለች። ብዙ እድሎች እንኳን ከፊቷ ቢሆኑ ሳታመነታ አንተን ትመርጣለች። አንተን ለማግኘት ትጓጓለች። ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰላማችሁ ብዝት ትርፍረፍ ይበልልን። ለቻናላችን አዲስ የሆናችሁ ላይክ፣ ሰብ ሼር በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እና ዛሬ ደግሞ እሴቶች ሲያፈቅሩ ለወንዶች የሚያሳያቱ ድርጊቶችን ወደ እናንተ ይዤላችሁ ቀርቤያለሁ። ታዲያ ሴቶችም ሆነ ወንዶች ትክክል ነው የምትሉት ነገር ካለ ኮሜንት ላይ ያስቀምጡልኝ። አይ ያ ይሄማ ስህተት ነው የምትሉትም ካለ እቀበላለሁ፣ ምክንያቱም የእናንተ ኮሜንት ለእኔ ትልቅ ነገር ነውና፣ ዛሬ ሴት ልጅ ስታፈቅር ምን ምን ምልክት እንደምታሳይና ለወንዶቹን ያክል ዋጋ እንደምትከፍል የፍቅሯ ጥግ እናሳያችኋለን። ታዲያ እች ሴት ምን አይነት ሴት ናት ለምትሉ፣ ለወደፊት ለትዳር የምትሆንህና ለአንተ የተፈጠረች ሴት ናት። ነገር ግን ደግሞ እች ሴት ተቃራኒ ከሆነች አሁን ከምነግርህ ተቃራኒ ከሆነች ያንተ አይደለችም እና በጊዜ ሌላኛዋን ሊሆን ግን ብትፈልግ መልካም ነው። ምክንያቱም በሴቶችም ዘንድ የተለያየ አስመሳይ ዋሪ ያላቸው ሴቶች ሊኖሩ ስለሚችሉ ልክ ወንዶች ጋርም ለጊዜያዊ ስሜታቸው ብለው ሴቶች እንደሚጠቀሙባቸው ሁሉ ሴቶችም እንዲሁ ለወንዶች ተመሳሳይ ነገሮችን ያደርጋሉ። አሁን የምነግረን ነገሮች ግን ከእሷ ላይ ካየህባትና ከተመለከትክ በቃ እች ሴት የወደፊት የትዳር አጋርህ ነች። አንደኛ ስታፈቅርህ ውድ የሆነውን ጊዜዋን ትሰጠሃለች። ምክንያቱም ጊዜ ዋጋው እጅግ በጣም ውድ ነው። ታዲያ አንተም ከጊዜዋ በላይ ውድ እንደሆንክ ታሳያለች። አንዳንድ ጊዜ ይሄ ነገር መጨረስ አለብኝ ብላ የምታስበው ነገር እንኳን ቢኖር ቅድሚያ ለአንተና ለአንተ ነው የምትሰጠ። አዎ ወዳጅ፣ ወይ አንተን የምትወደን ሴት አንተ መለየት ከሆነ ዓላማ በእርጋታ ከእሷ መለየት አስፈላጊ ነው። ጊዜዋን ትሰጣሃለች፣ አንተ ቅርጠፍ አድርገ በልተህ ምላሽ ክደት እንዳይሆን ተጠንቀቅ። ምክንያቱም በጣም ስለምትጎዳ ለምን ጊዜዋን ለአንተ ሰጥታሃለች። እና ታዲያ ይችን ጊዜዋን አንተ ለጊዜያዊ ከሆነ ይፈለጋት በጊዜ መለየት ግድ ይልሃል፣ ለምን እንዳትጎዳት። ሁለተኛውና ሌላኛው ለአንተ የሚጠቅመ ነገር የአይን ፍቅር ከያዛቸው ሰዎች ጋራ በተደጋጋሚ ህልም ታልማለች። በጣም የምትወድና የምታፈቅረ ሴት አይኗ አይቶህ ሁሉ ጊዜ ስለአንተ ታልማለች። ሴት ልጅ ለአንተ ምግብ ካበሰለችልህ ከፍ ያለ ግምት እንደምትሰጥህ ግልጽ ምልክት ነው። እያንዳንዷ ሴት በህይወቷ ውስጥ ሶስት አይነት ወንዶች ልጆች ይኖሯታል አንድ የምትወደው አንድም የምትጠላው፣ አንድም ያለሱ መኖር እንደማትችል። አዎ ብዙ ጊዜ ያለሱ መኖር እንደማትችል የሚሰማት ሌላኛውና ትልቁ በልቧ ላይ ያነገሰችው ይሄኛው ወንድ ነው። በቃ እሱ አለሟ ነው። ታዲያ ብዙ ጊዜ ወንዶች ከሚጠቀሙት የሴቶች ስልት የወሰዱትን አንድ ስልት ልንገርህ። ብዙ ጊዜ ወንዶች የሴቶችን ስልት ይጠቀማሉ። ማቀፍ በሴት ልጅ ዘንድ ተፈላጊ ነው፣ ለዛውም ሁሌም ከጎኗ እንድትሆን እና ልታቅፍ ትፈልጋለች። አዎ ይቺ ሴት ሁሉ ጊዜ አንተን ልታቅፈና ከጎኗ እንድትሆን ትፈልጋለች። ታዲያ ይቺ ያንተ ነች። ሌላውና ዋነኛው ነገር ይህንን ድርጊት ስትተገብር ወይም ደግሞ ስታደርግ ከተመለከትከት፣ እመነኝ አንተን ወደፊት የትዳር አጋር አድርጋ እስከ ሞት አብረህ ልትኖር የፈቀደች ሴት መሆኗ እንዳትረሳ። አንተ ለእሷ ጀግና እንደሆንክና ከወንዶችም እንደማትለይ በተለያዩ አጋጣሚዎች ትነግርሃለች ትመክረማለች እረ እንደሁም በአንተ እንደምትኮራም ለብዙዎች ታወራለች። ከሌሎች ከፍ ብለህ እንድትታይ የማትፈነቅለው ድንጋይ አይኖራትም። አሁ አንተ ከፍታ ላይ እንድትወጣ አንተ በሰዎች ዘንድ ሙሉ እንድትሆን፣ በቤተሰቦቿም ይሁን በተለያየ ቦታዎችም ይሁን አንተ በሁሉም የበላይ ሆነህ እንድትታይ ትፈልጋለች። በሆነ ነገር በሆነ አጋጣሚ ተጠቅማ አንተን ከፍ ብለህና ጎልተህ እንድትታይ ትፈልጋለች። ይህንን ስታደርግ ከተመለከትካት እሷ በአንተ ፍቅር ወድቃለች ለዛውም ደግሞ ወደፊት አብረህ ልትኖር እያቀደች ያለች ሴት ነች። ከፍታህን የምትመኝልህ በሰዎች ዘንድ አንተ ሙሉ ሆነ እንደትታይ የምትፈልግ ከሆነ መቃ እሷ አንተ ናንግሳለች። ታዲያ ይህንን እድል ተጠቅመህ የራሰ ማድረግን ደግሞ አትርዛም። አሁ ብዙ ጊዜ አራተኛው ወንዶች ቀለል አድርጋችሁ ትመለከቱታላችሁ። ነገር ግን ይህን ነገር ቀለል አድርገ ባትመለከተውና ይህንን ምልክት ስታይባት አዎ እውነትም ይቼ የኔ ንግስት የኔ ለው ስልትሆን ስላሰበች ነው ብለህ ብታስብ መልካ ነው። ብዙ ሰው መከበብህ ያስፈራታል። ከእሷ የሚያረቁ ይመስላታል። ትንሽ ክፍተት ካለ እንኳን የራሷን አጉዱላ ለአንተ ልትሞላ ስትሯሯ ታያታለህ። አዎ የልቧ ንጉስ እንድትሆን ምርጫዋ ከሆን ክላ ለትዳር ከሆነ ልቧ ያሰበህ አንተ ከማንም አታወዳድርም። ደስ ማይልም እንኳን ለብሰህ ከሁሉ እይታ ብታስጠላ ለእሷ ግን አንተ ልውል ነህ አው በሰዎች ዘንድ እንኳን አንተ ውብ ያልሆንክ ብትሆን የተራቆተ ልብስና ያደፈህ እንኳን ለብሰ ብትታይ ለእሷ አንተ ውብ ነህ። ከሁሉም ወንዶች የተለየ መስለህ ትታያታለህ። ታዲያ እች ሴት ነገ አጋጣሚዎቹን ተጠቅማ ከአንተ ለመራቅ ሳይሆን ከአንተ ጋር ለመሆን እየፈለገች እንደሆነ ይህንን ማወቅ ይኖርብሃል። አዎ ወንድሜ ሆይ፣ አሁን ደግሞ አምስተኛውን እነግርሃለሁ። ሴት ልጅ የእውነት ለትዳር ከሆነ ልቧ የከጀለህ ቁስና ገንዘብ ስትሰጣት ደስ አይላትም፣ ደስታም አይሰጣትም። እንደውም ያስከፋታል። የገዛት እስኪ መስላት ለጊዜያዊ ነገር እንደፈለግካት ያስመስልብሃል። እና ይህንን ስታደርግላት የሚከፋት ከሆነ እሷ አንተን በቁስ ሳይሆን የፈለገችህ በፍቅር ነው። ገንዘብ ስትሰጣትና የሆነ ቁስ ነገር ስታደርግላት ፈገግ ብላ በሳቅና በደስታ የተፍለቀለቀች አንተን ጉያክስር መሸወጥ የምትፈልግ ከሆነ እች ሴት በፍጹም ላንታትሆነ ምክንያቱም ነገም ቢሆን ያነ ያለህ ነገር ከአንተ ሲጠፋ ከአንተ መሄዷ ስለማይቀር። ስለዚህ ገንዘብ ስትሰጣት ወይም የሆነ ነገር ማቴሪያል ነገሮች ገዝተህላት እሱን ስታደርግላት የምትደሰት ከሆነ በፍጹም እሷ ያንተን ልትሆን አይገባም። ነገ ያልቃልና፣ የማያልቀውን ፍቅር ከሆነ ግን የፈለገችው ገንዘብንም ስትሰጣት ቁሳዊ ነገሮችንም ስትገዛላት ደስ አይላትም። ምክንያቱም እሷ የምትፈልግህ አንተን አንተን ነውና ለዚህም ቁሳዊ ነገር ስታደርግላት የምትደሰት ሴት ከሆነች ያንተ አይደለችም። ነገር ግን ቁሳዊ ነገሮችን ስትሰጣት የሚከፋት እና ለነገ ህይወታችሁ እያወራችሁ አንተ በገንዘብ የምትድልላት አይነት ወንድ እንዳትሆን ይህንን ነገር ተጠንቀቅ። ስድስተኛው እና ወሳኙ ነገር ላንተ የምታሳየህ ይህን ነገር አለ። ሰርተ መለወጥ እንዳለብህ ደጋግማ ትነግርሃለች። ከጓደኞች ጋር ስትሆን አንገትህን እንድትደፋ ሳይሆን ኮራ ብለህ እንድትሄድ ትፈልጋለች። ሌላው ቀርቶ ቤተሰብ እንኳን አይረባም ቢሏትም፣ ከአንተ ጎን መቆምን በፍጹም አታቆምም። ለዘላቂ ነውና ልቧ የተመኘ አየህ ወዳጀን ከቤተሰቦቿ እንኳን አንተ እንታስቀድምሃለች። ጓደኞቿ ጋር ወይም ደግሞ ጓደኞች ጋር ስትታይ አንገትህን ቀና አድርገህ እንድትራመድ ስለምትፈልግ ሰርተህ እንድትለወጥ መንገዶችን ለማመቻቸት ትጥራለች። ታዲያ ይችን ሴት ለምን አንተስ የኔ ያለ ብለህ በሩን ከፍታ ትቀበላትም? ይህንን ካሳያችህ ተቀበላት። ወሳኙ ነገር እንዳፈቀረች የምታውቅበት ውሎህ ከነማን ጋር ነው ትልሃለች። ለአንተ የማይጠቅሙ ሰዎች ጋር ስታይህ ለእሷ ሽንፈት ነው። ይገርምሃል፣ አንዳንድ ጊዜ አንተ ቦታ ባትሰጣት እንኳን እሷ ለአንተ ጊዜ መስጠትን ትፈልጋለች። ከጓደኞቹ ላይ የምታጣውን ነገር እሷ ልታሟላለት ትሯሯጣለች። በቃ የእነሱን ክፍተቶች እሷ ሞልታ አንተ ከእነሱ እንድትርቅ ትፈልጋለች። ምክንያቱም እያየቻቸው ያለችው ጓደኞችህ የማይጠቅመው የማይረቡ ከሆነ የእነሱን ቦታ ሸፍና ከእነሱ ገለል አድርጋ አንተ ከፍታ ላይ እንድትወጣና ከእነሱ የተሻለ ሰው እንድትሆን ስለምትፈልግ የእነሱን ቦታ ለመሸፈን ጎንበስ ቀና ስትል ታያታለህ። ታዲያ ይች ሴት ለእኔ አትገባኝም ብለህ ታስባለህ። በደንብ ነው የምትገባ፣ አስረግጬ ነው የምነግርህ። ሌላውና ሰባተኛው የመጨረሻው የሆነውን ልንገርህ። ይህንን ነገር ማለት ነው አንተም ትፈልገዋለህ። ይህንን ስታደርግ ካየህት ይህንን ድርጊት ስትተገብር ካያት፣ እመነኝ፣ እሷን ከለቀቃት ነገ ሌላ እድለኛ ወንድ ወይም ደግሞ መልካም ወንድ አግኝቷት አንስቶ ሲወስድብህ እንዳይጸጽትህ፣ ይህን ነገር ስታደርግ ካያት ቶሎ ብለህ ሳታመልጥህ የራስህ የግል ልታደርጋት ወስንበት። ምን መሰለህ ትልቁና ቁልፍ ነገሩ እጅግ ታከብርሃለች። በቃ አንተን ስታከብርህ የንግስና ዘውድ የደፋች እስኪመስላት አክብሮት ጥግ ታሳይሃለች። በየትኛውም አጋጣሚ በቀልድም እንኳን ልትዘልፍ አትፈልግም። ለአንድ በቷ ጠበቃ ይኖረዋል። ምክንያቱም ወንድ ልጅ በክብሩ አይደራደርም። ይህ ደግሞ ገና ልቧ የኔ ይሆናል ብላ ሲመኝ ወስናበት የመጣች ወዳጅህ ወዳጅህና የፍቅር አጋርህ የትዳር አጋርህ የልጆችህ እናት ልትሆን አስባበት ነው የመጣችው። ስለዚህ እነዚህን ነገሮች ቀድማ ስታስብ አንተን ማክበር አንተን መውደድ እንዳለባት አስባብት ነው የመጣችው። ምክንያቱም ወንድ ልጅ በክብሩ እንደማይደራደር የምታውቅ ሴት ቀድማ ለትዳር ከሆነ ያጨችው ወይም ደግሞ የእኔ የትዳር አጋሬ አዳሚ ይሆነኛል ብላ የምታስብ ከሆነ እጅግ አብዝታ ታከብራለች። በየትኛውም ቦታ ላይ ብትሆንም አንደበቷን ቆጥብ አድርጋ ለአንተ አንዴት እንኳን ደስ የማይል ቃል ላለማውጣት በጣም ነው የምትጠነቀቅልህ። ስለዚህ እች ሴት የምትጠነቀቅልህ ከሆነ የምታከብርህ ከሆነ አንተ እንኳን ልብ ሳያስባት እንደምታፈቅርህ እንኳን ሳታቅ ብትቀር አክብሮት ስትሰጥህ በሰዎች መካከል የማታዋርድህ ቀላል ነው ብለህ የምታስባቸውን ቃሎች እንኳን የማትናገረህ ሴት አንተን በደንብ ጎልተህ እንድትታይ ስታከብርህ፣ ሌሎች ሰዎች በስማ ብለው እንዲደነቁ የምታደርገ ሴት ከሆነች ማለት ነው፣ እሷ አንተን የፈለገችው ለቁም ነገርና አብራህ ለመኖር ነው። ስታከብርህ ተመልከታት እያትና እች ሴት ያንተ መሆኗን ልትረዳት ይገባል። ማታ ክብርህ እና የምትዘልፍህ ወይም ደግሞ በትንሽ በትልቁ እየተነሳች የምትጨቃጨቅህ ከሆነች እች ሴት ላታትሆነ። ምክንያቱም መጨረሻ ላይ ክብርህን ነፍጋህ ነፍጋ ጥላህ እንደምትሄድ እርግጠኛ መሆን አለብህ። በተለይ በተለይ ወንድ ልጅ መከበርን የሚፈልግ መሆኑን እያወቀች ክብርን የምትነፍግህ ከሆነ እሷ ምንድነው ለጊዜያዊ አብራህ መኖርን ብቻ ነው የፈለገችው። ወዲያኛው አብረን መኖርን አትፈልግም። አየህ ወንድሜ፣ ታዲያ እነዚህን ነገሮች ሁሉ እነዚህን ድርጊቶች፣ ሰባቱንም ድርጊቶች ስታደርግ አይተሃት አንተ ችላ ብለህ ካለፍከው በገዛ ፈቃድህና በራስ ፍላጎት የሌላ ሰው ሁኚ ብለህ እየሸኘሃት መሆኑን እንዳትረሳ። ስለዚህ ከመሸኘት በፊት እነዚህን ሰባቱን ነገሮች አስተው ለመመልከት ይጠበቅብሃል። እልሃለሁ። እስካሁን አብሬያቸው የቆየሁትን ያብሰው ነበርኩኝ። ፍቅር ከያብሳው ጋራ ወደፊት አብረን እንቀጥላለን። ታዲያ እናንተም ላይክ ማድረግን ሰብ ማድረግን አትርሱ፣ ውድ ቤተሰቦች። አስተያየት ካላችሁም ከኮሜንት ስር ብታስቀምጡልኝ። ያ በዚህ ዙሪያ ስር ይለን የምትሉት ነገር ካለ እኔ ከመስራት ወደኋላ አለልም። ሰላም ለሀገራችን፣ ሰላም ለሕዝቦቻችን፣ በያላችሁበት ጤና ይስጥልኝ።